ሀገር ነው ያዝከው? ሱዳን ሀገር ምን አድርገው ነው የተባልከው? አደንዝዘው አደንዝዘው፣ ው አባክ ነው እንዴ? አጠጣው አስጨሰው። ይጠጣ ነበር፣ ጋን ስም እስኪወጣለት እንዴ። ስሙ ጋን ነው እንዴ? እ ጋን የማይሰክር እንደዚህ ሲሉት ነበር፣ ጋን ይሉት ነበር። አረ የማናጣ ሰይጣን አጋንንት ሰይጣንም ስንት ናችሁ ሐምሳ ነው እንደዚህ ነው አደንዝዘው አፍዘው የግንባታ ያህል የተቆጠረበት ጊዜ ላይ ነው ድረስ ልክ ትውልድን ዜጋን እንደ ማንሳት ልክ አንድ ጥሩ ትውልድ እንዲሆን እንደ ማድረግ ያህል የተደረገበት ጊዜ ላይ ነው ድረስ ኑሮህን እንደ ማሻሻል እየፈዘዝክና እየደነገዝክ ጥሩ ነገር አድርገናል ብለው የሚያወሩና እንደ ጀብዶ የሚቆጥሩ ሰዎች አሉ። ሩቅም ሳይሆን ደግሞ አጠገብ ከጉያህ ነው። እሺ በል ተዘጋጅ። ስንት ናችሁ? አምሳንን ስንት ዓመት ነው? ላው ላይ ቃለ ኧረ ከዘጠኝ ዓመት በላይ ነው። ልጆች ሆኑ ልበሳ ስችለት አለሁ። ኧረ ተው፣ የታለችን ባለቤት ኧረ አሉ አንተስ ምንድን ነው? ሰይጣን ስንት አመት ነው ከያዝከው? ሙሉ እድሜ ነው የያዝከው። ስንት አመቱ ነው? አርባ ሁለት አመት አብረው ቁጭ ብላል። አሁን ትሄዳላ፣ ትሄደ ተቀይዶ፣ በሀቂ ተቀይዶ፣ በልተዘጋጅ አፍላዊጣ አፍላዊ ልቀቀው። ከእናቱን የመጣ ከአባቱ ይሄ አብሮ የሚወለድ ነው። ክርስቶስ ተወልዶ እንዳዳነን ዲያብሎስም ተወልዶ ሊያጠፋ ያንን መንገድ ይሄዳል። ልክ ከእግዚአብሔር ጉዞ ጋር ለመመሳሰል የማያደርገው ጥረት የለም። ሙዳይ ምጽዋት ትባል የነበረችው ልጆች እየሰፉ ለቤተ ክርስቲያን ቅዱስ ቁርባን ሰዎች ሲወስዱ ዳቦ፣ ቆሎ፣ ንፍሮ፣ ባቄላ ይሰጡበት የነበረው ሙዳይ ምጽዋት ሰይጣን ቀናና ጨሌ የማስቀመጫ ረጋት ልክ እንደዚህ ነው። ለቤተ ክርስቲያን ዕጣን የሚደረግ የነበረውን ሰይጣን ቀናና ግርግር አዘጋጀ። ልክ እንደዚህ አይነት ሂደት ነው ያለው። በልተዘጋጁ አፍ ላይ ውጣ ነገሮችን ቀያይሮ ለራሱ መጠቀም ስልታዊ ጥበቦቹ ናቸው። በጣም አስቸጋሪ ነበር። አይታችሁት እንደሆነ ትላንትም ተትላንት ወዲያም ጉልበተኛ ተንፈራጋጪ ቀሚስ ከያዘ የማይለቅ ብረት እኝን ያለ ነበር። አሁን ግን ያው ቁጥጥር ስር ሁሉ ፋንድያ ሆነው ቁጭ አሉ። በል ተዘጋጁ ትሄዳላችሁ፣ ትሄዱ ትሄዳል። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ነው ሰባቴ እሺ አይ ተው እባክህ፣ አይዞሽ። እንደው ችግሩ ሴቶች ላይ ነው። እሺ ተሰቃየ አባ ው ልጆቹ በቃ በየሰዓቱ በየሳምንቱ፣ በቃ ኦፕሬሽን ነው መቀደድ ነው። አንዴ አንጀታቸው አጭር ነው ይባላል። አንዴ ምንም ማወቅ አልቻልንም። በቃ አንተ ላይ ቁጭ ብሎ ነው፣ አንተ ላይ ቁጭ ብሎ እየጠጣ እየበላ እየዋጠ ቁጭ ብሎ ጭ ያሾፍባል በቃ እዛ በረድዮ መስማት እና ጸሎት ከጀመርኩ እኔ እንግዲህ እግዚአብሔር ካለው ያው ንርሽም ፈወሳሉ። በቃ ልጆቼ እንግዲህ ት መጣ እዚህ ከጅነ ደግሞ ትጠጣለ እንደ መጠጥ በቃ ስራ ቦታ እንደዚህ ኮምፒውተር እየሰራሁ እዚህ መጠጥ አስቀምጨን መጠጥ ለምን በቃ እንጃኒ ሰውየው ራሱ ባለቤቱ በቃ ሲጠጣ ነው ብራኒ በደንብ ስራውን አድበርታይቱም ኮምፒውተሩ ይሰራልኝ። በቃ ፍቃደኛ ነው በቃ እንድጠጣ። ስለዚህ ስጠጣ ቶሎ ትሰራለታለህ እሰራለታለሁ። በቃ ሙሉ ሌሊት ሲሰራ አድራለሁ እውላለሁ። እንዲሁም ሁለተኛም ቀን ምንም አልደክምም። በዚሁ መጠጥ እየጠጣሁ ሲጋራ እያጨስኩኝ ምናምን በቃ እሰራለሁ፣ እንደ አህያ እሰራለሁ። በሰው ሀገር በቃ የመጠጥ ፋብሪካ አድርገውሃል። ብድር ይሰጣለሁ፣ አይመለስም። በቃ እንደዚሁ በቃ በጣም ከፍተኛ ደሞዝ ነበር የምከፈለው እዛው። ምን ያለው ደሞዝ በዚያን ጊዜ ማለት ነው። ከመቶ አስር ወስዳለሁ ከካምፓኒው። በጣም ትልቅ ካምፓኒ ነው። በልበፍታስ አሁን እንግዲህ እንዴት ነው ታዲያ መጠጡ? አሁን የለም። አሁን እስከዚህ ሁሌ ጸሎት መግበር ነው። ጎሽ በርች በርች። ሴቶች ጎበዝ ከሆኑ፣ ወንዶቹ ቀላል ነው። ደግሞ ሴቶች በጣም ሰነፍ ከሆኑ አለቀ ነገሩ ተበላሽ። በርታ በርታ በርታ። አንተስ የያዝኩት ገንዘብ ቁማር በጣም ነው የምወደው።

አንዳንድ ጊዜ ጠንካራ የሆነ ሰው ማጣት በራሱ ሕሊናን ያደክማል። እሺ ጉድ ሰራችን

ግን ወጣ። አሁን ሰላም ሊሆን ነው ቸርችው ምናምኑ ጉዴ ነው። አሁን በቃ ገና ገና ሰላም ይሆናል ብለህ ፈራ። አዎ አዎ፣ እዚህ እኮ ልትወስድ ነው አንተ እችን እኮ ልታገዝናት። ደግሞ እችን እችን ከእዚህ እችን ልትነግራት ናት እችን ታሪክ አለ ገና ልታወጣ፣ እና ጉዳችን በቃ ተጋለጠ፣ ተጋለጠ። ልትነግራችሁ ናት ለቄሶች ሁሉ ልትናገርናት። እችን በቃ እችን እችን ሴት መግደል ነበረብን አካለጠችን ጣ ልትነግርናት ሚስጥሩ ሁሉ እንወጣ ነው። ዛር ውቃቢ አለን፣ ዛር አለን፣ ሰይጣኖች አለን። እኛ አንድ ምን ባል ትፈልጋለች፣ ማግባት ትፈልጋለች፣ ል ታገባት አንፈልግም። እሷን ትወዳለች፣ ትወዳለች፣ አንፈልግም። እኛ ዝግት ቸርች እንዳትሄድ ዝግት ምን እንዳትሄድ ዝግት እኮ ምን መሰለን ቀላል መሰለ እግዚአብሔር። ስንት ዓመታችሁ ነው? እኛ እም ከሷ ነው የተወለድነው። ተወልደናል ከሷ አብረን አብረን ነው የተወለድነው። አብረን ተወለድን አብረን መጣን አብረን እንደዚህ ያደረግናት እንደዚህ እንደዚህ ሰራናት። ዛሩማ ትባላለን እኛ ዛርማ ትልቁ ትልቁ እ አውያ አንተ ደግሞ ትወደሃለች እችን ሴት፣ ይህንን እኳ ጥሩ ሰው ነው፣ ይህን ሰው እያዛልን ትላለች። እኛ ደግሞ ንላታለን። እችን ማርያም ደግሞ ታገዛታለች።

ስልክ ትሰማለች ምን ትሰማለች ምን ታደርጋለች በቃ ቸርች ትሄዳለች አሁን በቃ መስማቷ ታዲያ ምን ጎዳ እኛም አንፈልግም ነበር? እኛ እኮ እሷ ወሰደችው እኮ አሁን በቃ ውጡ ስንት ናችሁ ጠቅላላ ተዘጋጁላችሁ ተዘጋጅ ከአይኗ ውጣ ምን ምኗ ላይ ነው የተቀመጥከው ለምን መሄድ ፈለጋችሁ? በቃ ተሳቃየን ተሳቃየን እ እየሄደች እየሄደች ሁሉም አቤት እያለች አቃጠለች። ለምን ታረቅሳለች? አለሜ እኮ ነው አለሜ እየወሰድካልኝ? እችን ሴት እኮ እየወሰድካት ናት እኮ ነበረች። ይህ እንግዲህ የማይበገር የሚመስለው ነገር ነው። በክርስቶስ ዘንድ ምንድን ነው የሚለው እኛ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል ቃሉ። በወደደን በእርሱ ከአሸናፊዎች አሸንፈው ከኖሩ ሁሉ እንበልጣለን የተሰጠን የተስፋው ቃል ነው። በላፍለ ተዘጋጁላችሁ በኢየሱስ ክርስቶስ ክርስቶስ ስም በስላሴ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል ሰባቴ ቁጥርና እውጣ

በፊት አታርግም። ሮማ ከመጣሽ በኋላ በረታ። ትጸልይ እኮ። ጾም ጀመርኩ እኮ። ጾም አልጸምም ነበር። በቃ እግዚአብሔር ይመስገን። ማነው ስምሽ አሁን?

እምነቱ ጠንካራ ነው። ያለቅሳል ያለ